ዝማሬ መልአክ ያሰማልን። ከልብ ከልብ እናመሰግናለን። አሁን ሜሎዲዬ ወደ ቻናሌ ልመለስና ትላላችሁ። ራኪየም እግዚአብሔር ይባርክሽ። ሜሎዲዬ አበሩ የለችም፣ ፀጋ ነች ያለችው። ምናልባት ምናልባት የሚቀጥለው ፕሮግራም ላይ እየሩስ ትመጣለች፣ አበሩ ትኖራለች፣ ይመኖራሉ። በሚቀጥለው ሙሌ ሰለሞን አንቺ ሀገር ነው ያለው ይመጡልሻል

ልክት ወይም መቤት አሁን ደግሞ የሀይፎን ልልሽ እኮ ነው። አረ ግድ የለሽም ስንት ልጻፍ እንዳንቺ ብትወስጂ ም እኔ ፍቄ የሚለውን አላየሁትም። ከሜሎዲ ጎን ከሜሎዲ ገን እኔ ቢያንስ ቢያንስ ቢያንስ አንድ አስር አንድ አስር እጣ ፈልጋለሁ ሜሎዲ ፍቄ የሚል

ከዚህ ካጠገብ እንጠፋ ታደረጋለ ይላሉና በዛ ምክንያት ለረጅም ጊዜ ለአንድ አመት ምናምን ብዙ ጠንካራ እርዳታ ሊያስገ ብዙ ሰዎችን ኦልሞስት በአመት ከምናምን ውስጥ ወደ 60 ሚሊዮን አካባቢ ተሰብስበው በግሩፕ ሌቭል ብቻ ሳይሆን ከሌሎች ወዳጆቻችን ጋር የኩላሊት ኢትዮ ጉዳዮች በሽተኞች ታክመዋል ና ወዳጆችን ነው የማስጨንቀውና። በዛ ምክንያት ምን መሆን ጀመርኩኝ፣ ትንሽ ጋፕ ሰጥተን አሁን ከረጅም ጊዜ በኋላ በቅዱስ እስጢፋኖስ እንደዚህ ስመጣ ፈርቼ ነበረ። እንደው ከየትም ከሁሉም ቦታ ስላመጣችሁ ሰማቱ ክብሩ ለሱ ይሆን፣ ፈጣሪ ክብሩን ይውሰድ። የምር የምር ነው የምነግራችሁ፣ በጣም ደስ ብሎናል። ሁለት መቶ ሳልሞላ ስለማንወጣ መቶ ሰባ አምስት ደርሰናል ና ሀያ አምስት ይቀረናል። የሀምሳ ሽብር እጣ ሁለት መቶ ስንገባ ሁለት መቶ በሁለት ሺ ስንት ነው የሚመጣው?

ሀያ አምስት ነው። ይቀረናል ያልገባችሁ ይህንን የመሰለ እስኪ ሀያ አምስት ዕጣ ይቀረናል እና ሀያ አምስት ዕጣ አለን። አሁን መቶ ሰባ አምስት ደርሰናል። የሁለት ሺህ ብር በነገራችን ላይ አይፎን አስራ ሰባት ነው፣ ዝም ብሎ አይደለም። እስኪ ሁለት መቶ ብላ ልጀምረስ። ለማንኛውም አይዟቸው አምስት መቶ ያስፈልግ ሁለት መቶ ጋር እንድረስና ከዛ በኋላ እግዚአብሔር ያን ሀያ አምስት ነው የቀረን። እስኪ የመጀመሪያውን አምስቱን እጣ በነገራችን ላይ እጣው አይፎን አስራ ሰባት ፕሮማክስ ነው ምናምን አለው። እንግዲህ ሀያ አምስት እጣ ማለት ሀምሳ ሺህ ብር ነው። አደለም አንድ ኮለን ማለት ነው። እግረ መንገዱን አንደኛ ደረጃ እስከ አምስት ይኖራል። አሁን ቆይ ቆይ፣ ሶስተኛ እጣ ምንድነው የሚሆነው? ገዛችሁ እኔ ጋ እንዲቀል የለም? ያላዘጋጀውን ስላለ ትለኛል። ገዝተሽዋል፣ በቃ ተገዝቷል። በቃ ሁለተኛ ዕጣ ቲቪ አለ፣ ተገዝቷል፣ እኔ አስይዣለሁ። ሳርዬ የትም ይሁን ይመጣል፣ ግድ የለም። እሱን በኢንች አንጣላም፣ 18ቱን የሚሆን ነው። ለማንኛውም ይሁንላችሁ። ሁለተኛው እጣ ቲቪ ይሆናል ብላለች። በነገራችን ላይ ሰው የአፉን ፍሬ ይበላል ነው አይደለም? የሚባለው መልካም ነገር ተመኝተን ነው የጀመርነው። እግዚአብሔርን በጸሎት ከፍተን ህፃናት ዘምረው አደራ ሰጥተውን ነው ህፃናቶች። አደራችንን ደግሞ ሞልተን ማስረከብ አለብንና አንደኛ እጣ አይፎን 17 ሁለተኛ እጣ ቲቪ ነው። ሶስተኛውን እጣ እግዚአብሔር ያውቃል። አንዱ አምጥቶ ደግሞ የሚሰጣለው ነው ይችላል እና አሁን ይህንን የመሰለ እድል ልክ የጥምቀት ቀን ጥር 12 በስጢፋኖስ አውደ ምረት ላይ በኤሌክትሮኒክስ በኮምፒውተር ላይቭ ላይ ነው የሚወጣው። እሱን የአይቲ እንግዲህ ደግሞ እውቀት ያላቸው ያግዙናል። ከዚህ በፊት ዕጣዎችን አውጥተን እናውቃለን። ወይም ደግሞ ስለዚህ ይሄም ስለሚኖር እስከዚያ ደግሞ ልጆቻችን ተምረው በአደባባይ የሚመረቁበትም ሊሆን ይችላል እና አሁን እችን ሀያ አምስቷን ሞልተን ወደ ወሬንጋው ከዚህ በኋላ እዚህ ቤት የሚያወራ ሰው ወደ መኝታ ጥፉ መጥቷል ማለት ነው። ሁለቱ ሱ መቅጣት ከኔ የተሻለ መጣ። በነገራችን ላይ ልክ እንዲህ ሲሆን እሰማለው። ቆይ እስኪ አሁን ዛሬም ለምን አንጀምረው? እሰማለሁ እስኪ የምሰማ ከሆነ አንድ ቁጥር ጻፉ። እኔ በድምጽ አልፈ። እሰማለሁ የምሰማ ከሆነ አንድ ቁጥር ጻፉ። አንድ ቁጥር የምትጽፉ የሁለት ሺህ ብር ባለዳናችሁ። ቴንክ ዩ ትንሱ ትንሱ አንድ ፃ ትንሱ ልንጽፍ ነው። ትንሱ አንድ ሃይሚ ሁለት ቆይ አረጋግጡልኝ እሺ የሚል ቃል ደግሞ ይጨምሩ አሁን አየ እኔ በእኔ ትእዛዝ ከሆነ እኔ እየገባውላቸው እንዳይመስላችሁ በራሳቸው ነው ቃጭል ሚዲያ እዚህ ቤት ውስጥ ያለ ሰው ነው፣ ድምፁን ይንገረኝ። ቃጭል ሚዲያ አንተ ሁነህ ማነው? ግን ማነው? ለወቅህ ከውጭ ነው። ትንሱ ይጻፍ አንድ ዕጣ እዚሁ እሺ ትንሱ እሰማለሁ፣ አይደል አሁን ያንቺ አሪፍ ነው። አየሽ መስከረም እሰ ትሰማለ አንድ ብትጽፍ ኖሮ ባለ እዳ ነበር የምትወኝ። ለማንኛውም ሀያ አምስቷን እንድንሞላት እስኪ ለ ሀያ አምስቱማ አለው የምትሉ ቁጥር ጻፉ። ሁለት ቁጥር እሺ። አሁን አንድ ቁጥር ጽፋችሁ የነበራችሁ ይሁን። አዎ ብላለች ሀይሚን አንድ ጻፋት። ሀይሚን ቅድም ቅድም ገብተሻል። ሀይሚን አልገባ ሃይማኖት እስጢፋኖስ ሃይማኖት በአምላክ አሁን ሁለት ብለህ ሌላ አላት? ከሌላት ሁለት ጣ። እኔ ጨመርኩ አንድ ዕጣ ጻፈች። መናገር አይጠበም። አሁን ማንም ሰው አይናገርም ነው ጽኑ የስንት ነው? ቅድም ብዙ ሰዎች ጽፈው ነበርና እኔ ዘለያቸው ነው። ወደ ኋላ ተመልሼ ልፈልጋቸው ነው። ደረጋ ጽኑ ጽኑ ሁለት ጻፍ። ቅድም አልገባሽም አይደለ? ስለዚህ አሁን ጽኑ አንድና ጽኑ ሁለት፣ ጽኑ ቃል፣ ጽኑ ቃል፣ ቃሏንማ ታከብራለች። ጽኑ ቃል ጽናት በአምላክ ቅድም አልገባችም። ስለዚህ ሁለት አድርግ

ባለቤት ነች። አማች ሃይማኖት ሶስት ነች። ቅድም አንድ ገብታለች አይደል? አ አራት አርገሽ ከሆነ አራት በይ። ከዚህ በኋላ ስትጽፉ አንድ ጣት በሉ። የገባችሁትን ብዛት ስለሆነ የምንፈልገው በእናቴ ስም አንድ። መስከረም መስከረም ሰጠኝ አንድ፣ በእናቴ ስም ሁለት ማለት ነው። መስከረም ቴንኪው። መስክዬ ቴንኪው። ጽኑ ሀይሚ፣ ድምፅሽን አሰሚ። ስንት ነው? ሶስት ነው? አራት ነው? ጎዶሎ ቁጥር ለምንድን ነው የምትወጪው? አምስት አይደል? እሱም ጎዶሎ ነው። በቃ አራት ነው ሙሉ አይ፣ አምስት አስር ሺህ ብር ነው ወደ ብር ሲቀየር ሙሉ ነው። እሺ፣ አይ አይ ሚሊየ ቴንክዩ፣ እናመሰግናለን። በነገራችን ላይ ስጫናችሁ፣ አቅማችሁን አውቃችሁ ጫና ስላደረግኩኝ ብላችሁ አትግቡ። በይበልጥ ደግሞ ቃል ከባድ ነገር ነው። እንዲህ አይነት የቤተ ክርስቲያን ጉዳይ አይደለም ኖርማል፣ ለማንም ሰው የምንሰጠው ቃል ብዙ ሰዎች ጓግተው ነው የሚጠብቁንና ከሶሻል ሚዲያ አንድ ታሪክ ብቻ ልንገራችሁ እና ሌሎቻችሁ የቀረን አሁን ሀያ አንድ ዕጣ ነው እና ሀያ አንዱን ቦልተን እንጨርስና፣ አመስግነን ፈጣሪን እንጨርሳለን። ስለዚህ አሁን ሶሻል ሚዲያ ላይ ብዙ ሰው ይመጣና በጣም የሚረዱ ሰዎች ሲመጡ አንዳንዴ አንዳንዱ ሰው ለእርግማን ይሁን በበረከቱ የሚቀማ ሰው የለም ከሀዋርያት ስር ቁጭ ብሎ ይሁዳ በመጨረሻው ሰዓት በረከቱን እንዳጣው የሚሆኑ ማንም ሳያስገድዳቸው ይመጡና ምን ይላሉ? ለከለ ይሄንን ሰጠውት ይላሉ። ሰዎች የሚሰጡት አስር ሰው የሚሰጠውን ገንዘብ ለምሳሌ ሀያ ሺ ብር ሁለት ሁለት ሺ ብር አስር ሰው የሚሰጠውን አንድ ሰው ይመጣና እኔ እሰጥቻለሁ በቃ ይላሉ። ለዛ ሰው አይሰጡትም። ያ ሰው ቁጭ ብሎ ይጠብቃል። የታመመ የተራበ ሰው ሌሎች ሰዎች እንዳይሰጡት እድሉን ዘግቶ ይጠፋሉ እና ምን ያክል ቤቱን ዘግቶ እንደሚያዝንባቸው በሆዱ ሀዘን ውስጥ ለሚገባ እንኳን አይገባል እና በነዚህ አይነት አብሶ መልካም ስራ ሲሰራ ከሌላችሁ ቃል አትጥቁ። ለምን? በጣም ወሳኝ ነገር ነው። ሰዎች ጓጉቶ ይጠብቃሉ፣ ያ ገንዘብ ሲመጣ አሁን እነተሜ ህንጻ ግንባታ ኮሚቴዎቹ ጭምር ምንድን ነው የሚያደርጉት? ይሄ ሁሉ ብርማ ካለ ብለው ትዕዛዝ ያዛሉ። ሲሚንቶ ይታዘዛል፣ ብረት ይታዘዛል፣ አሸዋ ይታዘዛልና ብሩ ካልገባ ዋጋ የለው። ስለዚህ ገንዘቡን አስገቡ። ቃል የገባችሁ ቃላችሁን እንዳትበሉ በቃላችሁ ባለዕዳ እንዳትሆኑ። በአንድ ላይ ከሌለ አታድርጉት፣ ቃልም አትግቡ። እዚህ ጋር ሆስ ስለተባለ ማታድርጉት። የእጣው ግን ቃልም ገብታችሁ ባትመጡ አልተዋችሁም መሰረት ብቻ ነው። ለምን ስሜ ተመዝግቦ አይሰራ? ገንዘቡ ገብቶ ደረሰኝ ካላየው፣ አሁን በሙሉ ይሄንን ፎቶ አነሳና ኮፒ አድርጌ ነው የሚይዘው። ከዛ የገባ ከሌ ገብቷል ብትሉኝ የታለ የገባበት ብዬ የምጠይቀው ሁላችሁ ነው የተለየ በገንዘቡን እስካላየ ድረስ የገባበትን ደረሰኝ እስካላየ ድረስ አይሆንም። እና ከዚህ በኋላ ለምሳሌ ሰዓቱን መዝግቤያለሁ እጣ የተጀመረበትን። ለሌላ ጉዳይ ያስገቡትን ብር ለእጣ ነው መባል አይችልም። ለእጣ ጋራት ነው ስለሆነ አንድ እግዚአብሔር ቤት ነው ማታለል ስለማይቻል፣ ለሌላ የገባው ገንዘብ እጣ ላይሆን እጣ ብለው መጻፍ አለባቸው። ከዚህ በኋላ የሚሰጡትን ለዛ ነው እና በጣም ሲሪየስ ነው። ለእንደዚህ ከምሬ ነው ምክንያቱም ለዛ ነው።

አንቺ እኮ ጀግና ነሽ። እሺ አንዳንዱ ከእንቅልፉ ተነስቶ ሰይጣን የሚጠራው አለን። ከዚህ በፊት አንድ ወዳጅ ምን ሲል ሰማሁት? እኔ የአባቴን ስራ ሰራለሁ አለ። መልካም ቃል ለሰዎች ማካፈልን እሰጣለሁ። እነሱ ደግሞ የአባታቸውን ስራ ይሰራሉ ሰይጣን ብለው ካመኑ ስድቡን እርግማኑን ይዘውት ይመጣሉ። ይዘው ሲመጣሉ እና ተዋቸው ሲል ሰምቼ ለሚያችን ቃል ወስጃታን ነው። እና እኛም የምንሰራው የአባታችንን የተማርነውን እናቶቻችን እህቶቻችን ያስተማሩንን መልካም ነገር ነው። እናንተ ደግሞ የተማራችሁትን ነው። ሰው ያልበላውን እንግዲህ አይወጣም አደለ። ከንገበታችሁም ከጽሁፋችሁ የሚወጣው ክፉ ከሆነ ያደጋችሁበት የተማራችሁበት የኖረችሁበት ነው እና ያም እንዳይሆን ነው የምንተጋው ዛሬ ትውልድ ላይ የምንሰራው ያንን እንዳያደርጉ ስለሆነ ለዛ ነው። ለአንድ ሰው ወደኋላ ልመለስም፣ የቀረን ሀያ ሰው ሁለት መቶ ዕጣ የአራት መቶ ቅድም ስንት ነበር ያለው ሀምሳ ሺህ የሚሰጠን የምናገኝ ነበር አይደል? እግዚአብሔር ስራ ነው። ስለዚህ ሀያ ሰው ይቀረናልና ዕጣው ላይ ሀያ ዕጣ የምትገባው ሀያ ሰው ሁለት ሺህ ብር ነው። አይፎን 17 አንደኛው እጣ ነው። ሁለተኛው እጣ ደግሞ ቴሌቪዥን ነው ተብያለው። ኢንቹ አልተነገረኝም። ኢንቹ እንዲነገረኝ ጥረት አደረጋለሁ። ሶስተኛ እጣ ይኖራልና ለጥር 12 እስጢፋኖስ አውደ ምረት ላይ ኤሌክትሮኒክስ ሆነው ይወጣል። ለሰንበት ትምህርት ቤት የሕንፃ ግንባታ ስለሆነ ከቤተክርስቲያኑ እንጠይቃለን ደብዳቤ ሰንበት ትምህርት ቤቱ ይሄንን ያዘጋጅ ወጣት ጉዳይ ስለሆነ አንድ ፐርሱ ያው ስጦታ የመጣው ከውጭ ቢሆንም በዋጋነት መልእክት አላችሁ። በውስጥ ሜሴጅ ከተላከላችሁ አይፎን 17 ይገባችኋል የተባላችሁ ካላችሁ ንገሩ። ለሀያማ እንቆይም። ማርያምን እንደ መቶ ሰማንያ ደርሰን ሀያ ላይ ስታክ አናደርግም። አድርጉ። የአይፎን 17 በስጦታ ከወንድማችን ደረጃ ተሰጥቶናል። ደረጃ ደረጃ ያልሰጠን ምንድነው ብትሉ ምንም ነው። ከምሬው ገንዘቡን ሁለት ሺህ ዶላር ሰጥቶ እውቀትማ፣ ቆይ እሱ ገና ነው። ገና እንደዚህ አጀማመሩ ላይ ዕጣ ላይ ስንታችንን ነው ዕጣ የተገባልን ማን ይቀራልን? በስም ከቤት እኮ እያስታወሰ ነው ያወጣት ከቤት በስማችን እያስታወሰ እንዲሁም ደግሞ ልጆቻችንን በእውቀት መገንባት አገር መገንባት ነውና አገር ነው የሚገነባው ብሎ የእውነት እግዚአብሔር ባከው ብዙ ነገር ነበር። አሁንም የዛሬ የሚገርም ነው። ራኪዬም የእውነት ተባረኪ። ዴድላይኑ ምን ናበው? ሰው አብሶ ውጭ ሀገር ያሉ ሰዎች ከአንድ በፊት ስለዚህ እኛ እስከ አንድ ድረስ አሁን ኔክስት ኖቬምበር ጨረስ፣ ኖቬምበር፣ ዲሴምበር፣ ዲሴምበር ነው። ኖቬምበር አሁን ኖቬምበር ነን አሁን እስከ ኖቬምበር ሰላሳ ወይም ዲሴምበር አንድ ድረስ እና አይገርምም ነገሩ እኮ የገና ስጦታ ቢሆን እኮ ነው ደግሞ በሌላ መንገድ እና የገና ስጦታ አጣግዙልን እየተባለ ደግሞ ይቀጥላል። የአይፎኑ ምናልባት ሊያድግ ይችላል። ሌላ ወዳጆች ደግሞ መጥተው ሁለት አይፎን ሶስት አይፎን ሆኖ እኮ ለሶስት ሰው የሚወጣ ለአራት ሰው የሚወጣ ይሆናል። ብዛትም ግዛትም ስለሚኖረው እና ሰጪ አይጥፋ እግዚአብሔር እጃቸውን ይዘርግበልን እሱንም እናደርጋለን እና አሁን ለማንኛውም እህትዬው ስትገበያ ይቻለሁ ከለንደን ሆንሽ የሀያ ሰው በአይፎን አስራ ሰባት ዕጣ አስፈልጎ ዛሬ የት ሄዳቸዋል? አስራ ሁለት ሰዎች ያሉት የሀያ ሰው ቀርቶኝ አሁን ለሀያ ሰው ብለን ይሁን ናቸው የሁሉ ሰው እንዴት ደክሞት እንደተቀመጠ እንዳይሄዱ ቤተክርስቲያን እንዳይተኙም አድርገን አስቀምጠናቸዋልና እንደዚህ እንደምታዩት የቀረን ሌላ አይደለም በሁለት ሺህ ብር ሀያ ሰው ነው ይቀራል እጣ ነው እጣው ደግሞ የሃይፎን አስራ ሰባት አንደኛ እጣ ነው ኩይናንዬ እንቅልፍ አተሽ ነው የመጣሽ ነግቢ ቲቪ እጣውን ትገቢያለች ቢያንስ አንድ አምስት እጣ ለእኔ ትገቢልኛለች ወይም ሶስት እጣ ነይ

በምን አድርገው መሰለ መቶ እሷ በዶላር ስለምታስገባ ዜል ቢሆን ስለምታረግ ትናንት ሁለት መቶ አድርጋለች በሰላሳ ሁለት ስለሆነ የሚላከው የምታደርገው ስምንት ነው።